የምር ልጅ ድምጽ ይሰማል። የህፃን ልጅ ድምጽ ይሰማል። እንኳን እግዚአብሔር አለሽ። ወይኔ ደስ ይላል። ማርያም ማለት ይሄ ነው ማለት ነው።

አሁን አታበደ? ማንን ነው የሚመስለው? እኔ ማንን ነው የሚመስለው? ማንን ነው የሚመስለው? ጋይስ አሁን ኮራ ብዬ መናገር እችላለሁ፣ ለዜና ይቻላል ማለት ነው። ሩታ እግዚአብሔር ነው የምላችሁ ምንም ጠንካራ ሰው እንደሆነች የምታውቁት የመጤ ሴት ያመጥ፣ እንዴት ነው የሚጮሆ? አልተሰማንም፣ ምንም ድምጽ አላሰማችንም። ለኛ በሳይለንት ሙድ ነው በቃ ያረገዘችውም የወለደችው። ግን ቀድሜ ምን ወንድ መሆኑ ላረጋግጥ። አይ የምር ወንድ መሆኑ ቀድሜ ላረጋግጥ። ከዛ ምን አልበሳችሁት ነው? ፓምፐርስ ለብሷል፣ ፓምፐርስ

ወይኔን አባት ምንድን ነው የሚያክለው? አፍንጫው ሩታን ይመስላል፣ ግንባሩ አብርሃም ተከፋፍሎ ነው። ላሳያቸው። ማንን ነው አይቻው ይኸው ፍቃድ የሚሰጥ የለ። እኔ ልጅ እኮ ነው አሁን አያገባም። አይ እሷ በደንብ ስለአማጠች በአማጣ አይደለም እኔ ሰምተናል። ያማጥኩት ቀበቶ እኮ አልፈታ አለን። ቀበቶ ሳይሰር መቶ ቀበቶ ብታነግሮኝ፣ ቀበቶ አላሰርኩም፣ ቀበቶ አላሰርኩም። ለእናስ ወልቀው ምንም አልቀረንም እኮ ኧረ እግዚአብሔርን። ጩጬው ግን ማለት ነው፣ ማንን ነው የሚመስለው? ይህ ነገር ወዴት ነው ወዴት እየሄድን ነው እኔንም አይመስልም እኔ አብርሃም እኔ ደግም እንኳን አይኑ ደሳለን ጋይስ ራሴ ነው የሚመስለው ሩታ እንዳሳያችሁ ስለፈለገች ነው እንግዲህ ላሳያችሁ ነበር ማንም እንደሚመስል ራሳችሁ ትገምጡ ነበር እውነት ባይዛዊ ማለት ነው ፈሚሊዎች ትንሽ ብቻ የደግና ነገ ማሳያችሁ በደንብ አረጌ ማለት ነው አሁን አይቻልም መሰለኝ ማሳየት ግን ማለት ነው ልጁ ምንድን ነው የሚያክለው? ሚጤጤ ነው። አሁን ነው አብርሃም ተደገመ። ጋይስ አሸብር ተደገመ

ለነገሩ የዚህ ዘመን ልጅ የራሱን ፈቃድ ነው እንጂ እንትን የሚለው በራሱ መስበር ነው። በዚህ አጋጣሚ አባትነት እኔ ባይዘው ማለት ነው። እስካሁን ድረስ አላመንኩም መንኩም ነበር። እጄ ላይ ሲገባና ሳየው ልጅ እንዳለኝ አመንኩ። የእውነት ልጅ እንዳለኝ አመንኩ ነው ስለዚህ ግን ማለት ነው ሰው የመጀመሪያው ሆኖ በሶስት ሰዓት ውስጥ መውለድ ከባድ ነው። ለዚያ ነው የገባነው። ስድስት ሰዓት አይደል የገባች ስድስት ሰዓት በአራት ሰዓት ውስጥ ነው የወለደችው እና ለማንኛውም ውድ ፋሚሊዎቼ በመጀመሪያ ደረጃ እግዚአብሔር ለዚህ ክብር ስናበቃኝ እግዚአብሔር ይመስገን። በሁለተኛ ደረጃ ደግሞ በሁለተኛ ደረጃ የምር ስነግራችሁ ሁላችሁም ወንድሞቼ፣ እህቶቼ በጣም በጣም ከልብ አመሰግናለሁ። መልካም ምኞት ለእኛ የተመኛችሁ በሙሉ እግዚአብሔር ከኛ የበለጠ ነገር ያደርግላችሁ። ያፈራችሁት ነገር ይሳካላችሁ። ፈጣሪ የልባችሁን መሻት ይስጣችሁ። ይህንን ማምለድ የምችለው እና ዛሬ ላይ እንደዚህ የልጅ አባት ወ ራሴ ለማግኘቴ በጣም ደስ ብሎኛል። ወንድ ልጅ ፈልግ ነበረ። እግዚአብሔርም ደግሞ የልቤ መሻት አይቶ ወንድ ልጅ ሰጥቶኛል እና እንግዲህ ያልወለዳችሁ ጓደኞችም ውለዱ ማለት አግቡ፣ ቀድማችሁ ከዛ ውለዱ። ለዚህ ክብር እግዚአብሔር ያውቃችሁ። ግን ስሜቱ ደስ ይላል፣ የምር ስነግራችሁ ማለት ነው። እንደዚህ ልጆች የሆነ እያየሁት የኔ ልጅ መሆኑን ደግሞ አእምሮ ሲያቅ ሲያምር ሞር ደግሞ ደስ ማለት ነው እና ከምነገራችሁ በላይ ዛሬ ሐሴት አደርጋለች ልቤ ማለት ነውና፣ ሩታዬም እንኳን ደስ አለሽ። የወንድ ልጅ እናትና አባት ሆነናል ማለት ነው። ብቻ ፈጣሪ ምን እንደምለው አላውቅም። የሆነ ነገር አድርገን መካስ ብንችል፣ ሩታ ስሙን ማን አልሽ? ስሙን ማን እንደሆነ ግን በዚህ አጋጣሚ ደግሞ የሩታ ቤተሰቦች እኔ በኩሌ በጣም ነው የማመሰግናቸው። ብዙዎቹ በጸሎት የረዷት እግዚአብሔር በሰላም ይፍታሽ ያሉ ክርስቲያን ወንድሞችም፣ ሙስሊም ወንድሞችም፣ በዞችም እንደዚህ እናቶችም ጸሎት ያደረጋችሁላት በሙሉ በእህትነት እንትኔ ቴንኪዩ ላለሁ እኔም ከዚ መሰግናለሁ። የሁላችሁም ጸሎት ነው ለዚህ ክብር ያበቃን፣ የእናቶቻችን የአባቶቻችን ጸሎት ነውና ለዚህ ክብር ያበቃን። እግዚአብሔር ይመስገን። በቃ ሌላ ምንም ክብር ለመዳን ምንም ሌላ ምለው ነገር አይኖርም። በቃ ራሴን በራሴ በዚህ ማየት ይሄ ደግሞ ራሴን ነው ያለው ፎቶ እንመሳሰላለን እና አሁን ልቤ አረፈ። በጣም በዚህ አጋጣሚ በጣም ጠንካራ ናት

እና ፋሚሊዎች ልፋቲ ከንቱ አልቀረም፣ ያው ፍሬ አፍርቷል።